ትናንትና በሰራሁት ቪዲዮ ላይ ብዙዎቻችሁ ምንድን ነው ምን አይነት መድኃኒት ነው መዳሞቻችን ከሰጡን መቀበል የሌለብን ብላችሁ ብዙዎቻችሁ ጠይቃችሁኛል፣ ኮመንት ላይ ማለት ነው። ዛሬ ደግሞ ያንን ሁለቱን ልጆች አደጋ ውስጥ የከተታቸው ወይም ደግሞ ከመዳሞቻቸው ተቀብለው ተጠቅመውት አንዷ ህይወቷ ለማለፍና አንዷዋ አንዷ ወደ ሆስፒታል ለመግባት ህይወታቸውን ለማበላሸት ሰበብ የሆነውን መድኃኒት ዛሬ ይዤላችሁ መጥቻለሁ ማለት ነው። እባካቸው እህቶቼ እንደነገርኳችሁ ይህንን ነገር መዳሞቻችሁ ስትሰጣችሁ ምንም አይነት ነገር ቢሆን እሺ ብላችሁ ተቀብላችሁ እንዳትጠቀሙ ማለት ነው። ቪዲዮውን እስከ መጨረሻው አይታችሁ ቪዲዮን ላይክ ሼር አድርጉት። እንዲሁም ደግሞ አዳዲስ የሚመጡ እህቶቼ ሚ ቪዲዮ እንዲደርሳቸው እና እንዲጠነቅቁ ፈልጋለሁ። ወላሂ ላዚም ኮመንት ላይ ገብታችሁ ብታዩ ብዙዎቻቸው አዳንሽን ወላሂ ይህንን ነገር አላቅም ነበረ መዳም የሰጠችኝ መድኃኒት ሁሉ ነበረ ሞስተው ብለው ብዙ እህቶቼ ኮመንት ላይ አመስግነውኛል ማለት ነው። ወይ እዚህ ጋ እንደምትመለከቱት እና ቪዲዮን ላይክ ሼር እያደረጋችሁ ጀምሩ። አሰላም አለይኩም ወራህመቱላሂ ላይ በረካቱ ውድ ቤተሰቦቼ፣ እንዲናችሁ ሰላም ናችሁኝ ጋውል ሰላም ነው። አላስፈሮ ተዓላ በያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው በአዲስ ዶ መጥቻለሁ ማለት ነው። ትናንትና በሰራሁት ቪዲዮ ላይ ብዙዎቻችሁ ጠየቀ ጠየቃችሁኝ ለነሱ ለእናንተም መልስ እንዲሁም ደግሞ ብዙዎቻችሁ ይህንን ነገር ተጠቅመው እንደታመሙ እንዲሁም ደግሞ ሐኪም ቤት ከሄዱ በኋላ ሐኪሞቹ እንኳን የሰጧቸውን መድኃኒት ወይም ደግሞ ይህ መድኃኒት ይገዛላች ይገዛላችሁ ከተባሉ እንኳን መዳሟ በራሷ ጊዜ ያንን እንትን ሰዘሊያ ሄዳ ከመግዛት ይልቅ ከእንትን ከተላጅ አውጥታ እንደምትሰጣቸው ነበረ የነገሩኝ ማለት ነው። እና ብዙ እህቶች ቁጥርሽን አስቀምጭልኝ ብለው በውስጥም የመጡ የተናገሩ ብዙ ስላሉ እንድትጠነቀቁ ስለሚፈልግ ነው ይህንም ቪዲዮ እንሰራላችሁ ማለት ነው። እህቶቼ፣ ጥንቃቄ አድርጎ ባካችሁ፣ ባካችሁ፣ የፈለገ ነገር ቢመጣ እናንተ ተመርምራችሁ ለራሳችሁ ያልተሰጣችሁን መድኃኒት መቼም ቢሆን ከመዳሞቻችሁ ተቀብላችሁ እንዳትጠቀሙ ማለት ነው። ለምን ብትሉ ብዙ እህቶቼ አደጋው ስለገቡ እኔም ከዚህ በፊት ብዙ ጊዜ ከዚህ በፊት ወድቄ እንደታመምኩኝ ሆስፒታልም እንደገባው እንዲሁም ደግሞ ልቤን እንደሚያመኝ ሁሉ ነግራችኋለሁኝ እና ልቤን ለመታመሙ ሰበብ ወይም ደግሞ በየሰዓቱ በሽታው እንዲነሳብኝ ያደረገኝ መዳኒት ጭምር ነው ላቸው የመጣሁትና ከባካችሁ ጥንቃቄ አድርጉ። እንዲሁም ቪዲዮ ደግሞ እናንተ ሰምታችሁ እዚህ ምካ ማለት ለሌሎች በተለይ ደግሞ አዲስ ለሚመጡት ናቸው። ማዝ ነው እዚ የቆዩ እዚ ላላችሁ ወላሂ ስለሚታቁ ማለት ነው። እና ራስ በራሳችን መመካከር እና ለሌሎቹም እንዲደርስ ቪዲዮን ላይክ ሼር አድርጋችሁ ለህቶች ይህንን ማስጠንቀቅ አለብን ብዬ ስለማስብ ነው ይህንን ቪዲዮ የሰራሁት። እና ትናንትናም በሰራሁት ላይ ብዙዎቻችሁ አይታችሁት፣ ብዙዎቻችሁ አመስግናችሁኛል። እንደነገርኳችሁ መድኃኒቱ ይህ ነው፣ እዚ ጋር እንዳስቀመጥኩላችሁ። እቺ ልጅናት አሁን ከአፏ ከፍንጫዋ ደም ፈሷት፣ አሁን ራሱ በጣም ህይወቷ አደጋ ውስጥ ነው ያለችው። መድኃኒቱም ደግሞ ይሄ ነው ማለት ነው። እባካቸው ህቶች፣ አንድ ነገር ልንገራችሁ መዳሞች ብር አውጥተው ከመግዛትና እናንተን ሆስፒታል ውስጥተው ከማስመርመር ይልቅ ዶላባቸው ላይና ተላጃቸው ላይ የተጠራቀመውን መድኃኒት ለእናንተ ያልተጻፍ። አስቡት፣ እንግዲህ እናንተ በሽታችሁ ምን እንደሆነ ሳታቁ፣ ሀኪም ሳይንትን ያንን መድኃኒት ሳያዝላችሁ ዝም ብለው ከመሬት ተነስተው እናንተን ሆስፒታል ላለመውሰድ በተላጅ የተጠራቀመ መድኃኒት ያ ማንኛውን በቀል ነሱ ተመርምረው ታዞላቸው የሚጠቀሙትን መድኃኒት ለእናንተ ይሰጧቸዋል ማለት ነው። በሽታችሁ ምን እንደሆነ ሳያውቁ ማለት ነው። አስባችሁታል። ጭንቅላቴ መመኝ በነዶል ሆዴ ነመመኝ በነዶል እንደገና አጥንቴ ነመመኝ በነዶል እንዲሁም ደግሞ ቫይታሚን ያስፈልገኛል። ይህንን ቫይታሚን ተጠቀም፣ ይህ ጥሩ ነው። በቃ ከመሬት ተነስቶ ማለት ነው። አስቡት እንግዲህ በሽታችሁ የተለየ፣ እነሱ የሚሰጣችሁ መድኃኒት የተለየ፣ ከዛ ደግሞ የሌላ በሽተኛ ሰበብ ነው። ህይወታችሁ እስከ ማለፍ ድረስ ማለት ነው። ለምን እንደምታውቁት መድኃኒቱ ከናንተ በሽታ ጋር ማይሄድ ከሆነ ያልሆነ መድኃኒት ብትውጡ ያ መድኃኒት አሲድነት ሊኖረውና ከናንተ በሽታ ጋር በቃ የሚያጋጨው ነገር ስለሚኖር ህይወታችሁ አደጋ ውስጥ ይወድቃል ማለት ነው። እንደነገርኳችሁ ከመሬት ተነስታ ነው ቫይታሚን እንዲገዛላት ስትጠይቃት፣ ያው መጀመሪያ የሞተችዋ ቫይታሚን ነው ዋጪ ብላ ነው ሰጥታት ህይወቷ ለማለፍ የቻለው እንዲሁም ደግሞ ለዚች ደግሞ ከመሬት ተነስታ ቁጭ ብላ ቁርሷን እየበላች እያለች እና ይህ ቫይታሚንነት ነው፣ ጉልበት ይሰጥሻል፣ ስራሽን የምድትሰሪ ያደርግሻል፣ ስለሚደክምሽና ስለሚያምሽ ይጠቅምሻል ብላ ነው ከመሬት ተነስታ አውጥታ የሰጠቻት ማለት ነው። ዋጠችው። ትንሽ ደቂቃ እንኳን ሳትቆይ ነው ካፏ ካፍንጫዋ ደም የፈሰሳት። አስቡት እንግዲህ። ስለዚህ አንዳንድ ጊዜ መድኃኒቱ ሲጋጭ ከናንተ በሽታ ጋር ማይሄድ ከሆነ ምን ያደርጋል? አሲድነት ይፈጥርና በሽታችሁ እንዲባባስ እንዲሁም ደግሞ ወደ ሌላ በሽታ እንዲቀየር የሚያደርግ መድኃኒት አለ ማለት ነው። እና ግዴታ መድኃኒታችሁ ከበሽታችሁ ጋር አንድ አይነት መሆን ያለባችሁ ማንኛውም ጊዜ የትኛውም ሐኪም ቤቲቱ ብራችሁን እንኳን ከፍላችሁ ታከሙ እንጂ መዳም ዝም ብላ ከመሬት ተነስታ የምትሰጣችሁን መድኃኒት ሀታ በነዶሉ እንኳን ቢሆን እንዳትቀበላቸው። ገብቷችኋል? እኔ ብዙ ጊዜ መዳሜ ማለት ወላሂ ከራሴ ከደረሰብኝ ነው የምነግራችሁ። እና ልቤን ብዙ ጊዜ ያመኛል፣ በጣም ይጨንቀኛል። የሆነ በቃ አንዴ ሲነሳብኝ የሆነ በቃ ጭንቅ ቅለኛን በቃ በሳቱ ነፍስ የሚትወጣ ነው የሚመስለኝ። አያስቀምጠኝም፣ አያስተኛኝም፣ አያስቆመኝም። በቀንዱ መሬት ሁሉ ይጠበኛል ይጠበኛል ማለት ነው። እና በዚህ የተነሳ ስጮ ከሰማችኝ አምጥታ ከመሬት ተነስታ የዶላር ውስጥ እንትና ክኒን ነው ሰብስበ አምጥታ የምትሰጥ እኔ ደግሞ እሺ ውጠዋለው ብዬ ቆሻሻ ውስጥ ነበረ የምከተው። በኋላ ላይ ግን ሄጅ ስመረመር ምንድን ያሉኝ እልትሃብ እልትሃብ ሰድር የሆነ ቁስል ነገር በውስጡ ሻለ ተባልኩኝ። አልሐምዱሊላህ አሁን ግን ደህና ነኝ በመሀል ባህል ቢነሳብኝም ደግሞ አንድ ነገር ልንገራችሁ፣ አባይቢ ማለት ነው። ምነግራችሁ ነገር ምን እንደሆነ ልንገራችሁ። ኑስ ካፌ አትጠጡ ባካችሁ፣ ወላ ለበሽተኛ የሚያደርጋችሁ፣ ልባችሁን የሚያደክም፣ አጥንታችሁን ሁሉ የሚበላችሁ ይህ ኑስ ካፌ ነው። ኑስ ካፌ ከጠጣችሁ ኑስ ካፌ ምን ያደርጋል መሰላችሁ? ጉልበታችሁ ጉልበት ይሰጣችኋል፣ ለሰዓቱ። ግን ምግብ እንዳትበሉ ይዘጋችኋል። ከዛ በኋላ ደግሞ ምግብ ካልበላችሁ ገላችሁ፣ አጥንታችሁ፣ ደማችሁ፣ ምናችሁ ቫይታሚን ካላገኘ አስቡት እንግዲህ ምን ያክል ጉዳት እንዳለው ማለት ነው። ስለዚህ እኛ ከጠዋት ተነስታችሁ ስራዬን ጨርሼ በላለው ሳይሆን ስራችሁን ከመጀመራችሁ በፊት ምግባችሁን ብሉ እባካችሁ። አባይቢ ወላሂ እኔ በቅርብ ነው በቅርብ ጊዜ ነው እንደዚህ ይህን ነገር ባለራሴ ራሴን ማንከባከብ እንዳለብኝ እና የእነሱ የእነሱ ስራ እንደማያልቅ እነሱ እንደምታስቡላቸው ስራዬን ጨርሼ ብላለሁ ብላ እናንተ ስትጨነቁ እነሱ ግን በላችሁ አልበላችሁ ዞር ብሎ የሚያያችሁና ብትታመሙ እንኳን ለህመማችሁ የሚደርስላችሁ የለም። ሐኪም ቤት ከመውሰድ ይልቅ እንደነገርኳችሁ ተላጃ ውስጥ የተጠራቀመ መድኃኒት አውጥተው የሚሰጡት ማለት ነው። ልጆቻቸው ግን ጭንቅላት አመመኝ ካሉ የሆነች ነገር እንኳን አመመኝ ከተባለ ወደ አሁኑ ሐኪም ቤት ይዟቸው የሚሄዱት እኛ ግን ስንሆን ምንድን ነው በተላጃ ውስጥ ያለን መድኃኒት አውጥቶ መስጠት ነው የነሱ ስራ ማለት ነው። እና እህቶቼ ምግባችሁን በስነስርዓት ተመገቡ። በሰዓታችሁ እንደተነሳችሁ ምግባችሁን ብሉ። ከዛ በኋላ ወደ ስራችሁ ግቡ ማለት ነው። ስራው አያልቅም፣ ስራው የትም አይሄድም። ግን እናንተ ከታመማችሁ ግን ማንም ዞር ብሎ አያ እና እንደነገርኳችሁ፣ ማንም ዞር ብሎ አያችሁም። አበራቦቹ ራሱ ቢሆኑ ለትንሽ ጊዜ አያችሁና አውጥቶ ይጥሎቹና ወይም ደግሞ እናንተን አሳፍረው ሌላ ያመጣሉ ማለት ነው። ታጎጂው ማን ነው የሚሆነው? እናንተ ናችሁና፣ ስለዚህ ምግባችሁን በስነ ስርዓት ተመገቡ፣ በጊዜያችሁ እረፉ፣ እንቅልፋችሁን በስነ ስርዓት ተኙ። ገባችሁ? ስለዚህ መብትና ግዴታችሁን ለይታችሁ እቁ ማለት ነው። ዝም ብላችሁ እነሱን ለማስደሰት ብላችሁ በምትለፉ ሰዓት ያለ ቅማችሁ ስራ አትስሩ፣ ያለ ጉልበታችሁ ስራት ብልጥ ሁኑ። አንድ ነገር ልንገር፣ እንደ ሌሎቹ ሰራተኞች ማለት ነው፣ እንደ ነጮቹ እንደ ፊሊፒኖች። እኔ ከኔ ጋር ያሉ ፊሊፒኖች ብልጥ ናቸው፣ በጣም ብልጥ ናቸው። አረቦቹ ሲኖሩ እንደሚሰራ ሰው ይሆናሉ። ሳይኖሩ ሲቀሩ ደግሞ ቁጭ ብለው ምግባቸውን በልተው፣ ደግሞ አንድ ነገር ልንገራቸው፣ ተነስተው በአፋቸው ምግብ ሳይገባ ስራ አይሰሩም። አበደን ማለት ነው ስራ ምግባቸውን በልተው፣ እንቁላል ያለ ነገር እንቁላል፣ ምግብ እንኳን ባይኖር ነጭ ሩዝ ሰርተው ይበላሉ። የሆነ ነገር በቃ የሆነ ነገር ጭምር አድርገው ይበሉና ወደ ስራቸው ይገባሉ። ማ ነው ስራ ከመግባታቸው በፊት ያለ ምግብ አይንቀሳቀሱም። ስለዚህ እነሱ ያውቁበታል። ለዛም ነው ጤነኛ ሆነው ምንም ጉልበታቸው ሳይነካ እንደውም ሳያረጁ። እኛ ግን ገና ልጅ ሆነን ራሱ ሰው ሲያይን የአርባ ዓመት የአምሳ ዓመት ሰው ነው የምንመስለው እነሱ ግን የአርባ ዓመት ከአርባ በላይ አመት ሆኗቸው የ የሀያ እና የ25 አመት ሰው ነው የሚመስሉት። አራት አምስት ልጅ አድርሰው አሁን ከኔ ጋር አንዷ የምትሰራው 45 አመቷ ነው። ልጇ 22 አመቷ ነው ልታገባ ደርሳለች። ማ አንደኛው 19 አንደኛው ደግሞ 16 ሌላኛዋ ደግሞ 15 የመጨረሻው ደግሞ ዘጠኝ አመቱ ነው። ገብታችኋል? አምስት ልጆች አሏት። ወላይ ብታያት በቃ ህፃን ነው የሚትመስለው። እንደነገርኳችሁ እና ራሳችሁን ጠብቁ፣ ሀባይቢ እኛ ጤንነት ሲኖረን ነው ማንም የሚፈልገን። ራሳችሁን ጠብቁ። ያገኛችሁትን መድኃኒት አትዋጡ። ግዴታ ሐኪም ቤት ሄጣችሁ ተመርመሩ። መዳሞች የሰጧችሁን ነገር ምንም ይሁን ምን አፋችሁ ላይ እንዳትጨምሩ፣ እባካችሁ ሀባይቢ። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ እናመሰግናለን። እንዲሁም ደግሞ ላይክ፣ ሼር አድርጉት ለቻናሌ የመዲ ከሆናችሁ ሰብስክራይብ አድርጉ። ወዳችኋለሁ፣ ከኔ በላይ አላህ ይውደዳችሁ። ሰላም አለይኩም ወረመቱለሂ ወበረከቱ።